እግዚአብሔር ካንቺ ጋር ነውና ከተወዳጁ ልጅሽ ይሁን። መጣ ገብርኤል ጸጋ የተመላሽ ደስ ይበልሽ። እኛ ምንድን ነው ቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላም። ድንግል ሰው በሥጋው ድንግል ሊሆን ይችላል ይላል ሊሆን ኢትዮጵያ ኦርቶዶክስ ተዋህዶ ነኝ። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግርማው የሚያስፈራ በሚጠሏት አይምሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው። ቤተክርስቲያን ወይ ብረሳሽ ቀኜ ትርሳኝ። ስለጸደቀ የጸደቀ ሕይወት ሰው የጸደቀ ሰው ደግሞ የሕይወት ፕሮቶኮል ያስፈልጓል። ሪንትሪሊቢስ ሪንትሪሊቢስ ሲሪየስሊ እንዲህ ያለ ጽድቅ ከሆነ ሲወርድ ብንገባ ይሻለናል ደህና ነህ ወይ ወይ ደህና ነህ አንቱ ትለ አንቱ ትለኛለህ አይደል ያው ስላላወኩ እኮ ነው እኔ ሁሌ እኮ እነግርሃለሁ ሲሶቤትም ስትገባ የኔ ልጅ ምናምን ያው ቴክስ ታደርግልሃለሁ አንተን የሚመስል ልጅ አለ። የእውነት ነው የምልህ። ትህትናው፣ ስነ ስርዓቱ፣ በቃ መልኩ፣ ፂሙ፣ ግንባሩ፣ ፀጉሩ፣ አይኑ የእውነት ነው የምልህ። እና በቃ ሳይህ በቃ ምን ፊልም እንደማደርግ ታውቃለህ? አንድ ብቻ ነው። አንድ ልጅ ብቻ ነው ያለኝ አቤኔዜር ይባላል። በጣም ሂዝ ላይ ላይክ ጎበዝ ልጅ ነው። አዊሽ እንዳንተ ቢሆነልኝ በ ግን አይችልም። እሱ ባለበት ደግሞ እ ባለበት ከኔ በደምብ የተሻለ ነው ነው። አይ እንዳንተስ ቢሆን የለም አይፈጠርም አረብ ልጁ ግን መላጣ ነው ወይስ እየተመለጠ እያኮበኮበ ነው ለመመለጥ? ግንባሩ ስቲፊ እንዳለው እና እሱን ትንሽ እያኮበኮበ ነው ለመመለጥ፣ እና ነው አለው። አንተ ሁሌ እንትን ቴክስት አደርግለታለሁ፣ እልክለታለሁ። አንተን ነው የሚመስል እለዋለሁ። ሁሌ ቢያውን እጋብዘዋለሁ። አንተ ሁሌ እንትን ስትል እኔ እከታተልሃለሁ፣ ጽፌልሃለሁ፣ መልስ አልሰጠኸኝም። አላየሁትም። እና አይ ዊሽ ለእነንተ ነው ሁሉ ለእነ አልነበረም። ለእነ ጋዲሳ እባካችሁ ንገሩልኝ። ልጅ እንደሚመስል ብዬ ተናግሬያለሁ፣ ለሲሶም ተናግሬያለሁ። በጣም ይከፍታ ይደረግልኝ። እና ያን ያህል እንትን አትበል። እኔ ወዳለው ላይክ የእናትንሽ ስሜት ነው የሚሰማኝ ሳይህ፣ አንድ ብቻ ስለሆነ በቃ እሱ ነው የምትመስለኝ። አይ ዊሽ እንዳንተ ቢወድ። በቃ በጣም ደስ ብሎኛል ስላገኘኋችሁ። በጣም ቴንኪዩ። እግዚአብሔር በቤቱ ያጥማ ያጥማችሁ ጠባቂ ተባቂ እ እ

ፍ ኤል ለነበረ ያው መልስ አልሰጠኝም። እሺ እህቴ፣ እሺ ቆይ፣ እስኪ እንደውም ላሳይህ። አቢቾ፣ አቢኔዘር ፕሊዝ ከም ኦቨር ሂር። አቢቾ፣ አሀ፣ ሂዝ ቢዚ። ና፣ የሆነ ሰው ና ስተዋውቅህ። ተማሪ ነው፣ ዘንድሮ ነው የሚመረቅ። ገና ዘንድሮ የሚመረቅ ነው? አዎ ሀያ ሶስት አመት ነው፣ ዘንድሮ ግራጅዌሽን ያደርጋል። በእድሜ እኩል አካባቢ ነው። ሀያ ሶስት አመት ነው አሁን ልጄ ልሆንክ መሰለኝ። አይ ግን ውስጥ የሆነ ያረጁ ሽማግሌ አሉ ውስጥ

ይቅርታ፣ አኬ ልጄ በእናትህ እንዳትቀየመኝ ፕሊዝ። አሁን ማ ነው ራእነነሽም መናገር የፈለኩት ጩርድ ነህ ማለት፣ ከእድሜ በላይ ነው የምትሰራው የምትናገረው የምታደርገው ማለት ፈልጌ ነው እኮ። እሱ ቢያንስ እኮ አዛው እንትን የጫኑ እውነቱን ስትናገር እንደ ሀያ ሦስት ዓመት ከሆነ ጥሩ። እሺ ያው የምትሰራው ግን በተግባር ስታይ የስልሳ ዓመት ሰው ነው የምትሰራ ስልሳ ዓመት የሚያደርገውን ነገር ባችር ድነት በሳለ

እውነት በእኔ ልትበቀል የስልሳ አመት እዛው ውስጥ ስንት አሮጊቶች ኧረ፣ እውነት ነው እውነት ነው። አይ እኔ መግለጽ የፈለኩት በሳል ነው አዋቂ ነው። አሁን የኔ ልጅ ብታየው ኩል ነው፣ ስነ ስርዓት አለው። በቃ የሆነ ለሰው ያለው ሪስፔክት፣ ሰውን ሪስፔክት የሚያደርግበት ወይ በቃ እወ አማይዚንግ ነው ኤቭሪቲንግ እና እንደዛ ላ አኬ ደግሞ ሰው ሪስፔክት ያደርጋል፣ ያከብራል። ገባ ትሁት ነው እንደዛ ለማለት ፈልጌ። ላይክ በሱ በነሱ እድሜ የሚታይ ባህሪ አይደለም። ገባ ለዛ ለማለት ፈልጌ ነው። ሌላ ልናገር፣ አሮጌ ነህ እያልኩ አይደለም። ያው አክቹዋሊ ስልሳ ዓመት ብት ችግር የለውም፣ ለማለት ነው እንጂ እኮ ገብቶኛል ግን ቂጣ ነው የሚቆረሰው፣ ብራዘር ቂጣ ነው የሚቆረሰው። ከስንዴ የተጋገረ ቂጣ እናስ። አንዳንዶቹ ላይ በወይንም ሁሉ ቀጥታ ወይን ምናምን ነገር ትበ ይባላል። ከፈለክ በደንብ ጫረቄም ቁረብ። ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ በጫሪቅ አይሆንም? ቀስ እያላችሁ ወደዛ ብትወስዱት። እኔ አሁን ጴንጤዎች ተሰብስበው ይህን ሰውዬ መላካ ላሉት ነገ ከዚህ የባሰ ነገር ያመጣባቸዋል። ያው አሁን የጌታን ደም ብለው የሚወስዱ የመካነ ኢየሱስን ነው ለመተቻት ለምን በደንበጫ አረቄ ውስጥ ዶማላለ? አረ በስማ በጌታሱ፣ እዚህ መብርሃንን ይሄ ልጅ ይሄ ሰውዬ ያይምሮ ችግር አለበት። በቃ ችግር አለበት። ምንም ይሄ ከዚህ ጋር መጽሐፍ ቅዱስ ስርዓት ምናምን አታወራም። አታወራ ከዚህ ጋር የምታወራው ሐኪም ቤት ቁጭ ብለ ነው። እሱ እየታከመ አንተ እያስታመምከው፣ በቃ አለቀ። መታከም ያለበት ሰው ነው። መድኃኒዓለም እና እኔ ጴንጤኮስቴዎች፣ እዛ ተሰብስባችሁ አንዳንዶቻችሁም ለእንጀራችሁ ነው ይገባኛል። አንዳንዶቻችሁ ግን ተሰብስባችሁ ጎበዝ ጎበዝ ስትሉት ይኸው የጌታ ደም ብለው የሚወስዱ የመካነ ኢየሱስን ለምን በደም ጫረቂ አትወስዱም እያለ ነው። ነገ ደሞ ወጥቶ የሚለውን እንሰማለን። ግን አስቡበት። ወሃብያ ገዳይ ነው፣ አሸባሪ ነው፣ አጭበርባሪ ነው ስንል ማለት ነው በውስጥ መታችሁ። ወሃብያ ምናምን አትከፋፍለ ምናምን የምትሉ እኛና ወሃብያ አንድ አይደለንም ለሙስሊሞቹ እንኳ አንድ ናቸው፣ ምናምን እያላችሁ የምትናገሩ ሰዎች፣ ከውሃብያ ጋር አንድ አይደለንም። እኛ የምንገዛው አላህን ነው፣ ያለ ቦታ ያለ አቅጣጫ ያለውን አላህ ነው የምንገዛው። የፈለገ ብትስል እንኳን ስለህ የማትደርሰውን አላህ ነው የምንገዛው። ንገዘው ውሃብያ ግን የሚገዛው ገጣጥመው እንኳን አሻንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ደህና አሻንጉሊት የማይወጣውን አካል ነው የሚገዛው። ውሃብያ ገብቷል። ውሃብያ አራጅ ነው፣ ገዳይ ነው። አዎ፣ አጭበርባሪ ሌባ ነው። አዎ፣ ምንም የምታመጡት ነገር የለም። ገባ ገብቷል በውስጥ እየመጣችሁ አንዳንድ ሰዎች የምትናገሩ ሰዎች ማለት ነው። ሲቀጥል ዋሃብያ ከመጣ በኋላ እኛና የኦርቶዶክስ እምነት ወገኖቻችን ማለት ነው፣ ምን ያህል እንደሆንን፣ ምን ያህል እየተባላን፣ ምን ያህል እየተሰዳደብን እንደሆን ትንሽ ማስረጃ ልንገራችሁ። አህልል ሱና ወልጀማ ሙስሊሞች ቲክቶክ ላይም በየትኛው ሚዲያ ላይ የኦርቶዶክስን እምነት እያንቋሸሹ ተሳድበው የእኛ የእስልምና እምነት እንዲሰደብ ያደረጉ ሰዎች ካሉ አሳይ አሳይ፣ እከሌ በልና ንገረኝ። ወሃብያ ግን በሄደበት የኦርቶዶክስነትን ይሰድባል ያንን ይሰድባል ያንን ይሰድባል አላህና መልእክተኛውን እያሰደበ ያለው ወሃብያ ከዛሬ አስራ ምናምን አመት በፊት መለስ ብትል ማለት ነው ሙስሊሞች አይዋሹም ነዓም ወላሂ ካሉ ምንም አይነት ነገር አማና የሚቀመጥባቸው ሰዎች ነበሩ ወሃብያ ከመጣስ ይሄው ወላሂ ተብሎ ጺም አሳድጎ የሚሸጠው ወላሂ እያለ እያጭበረበር ያለው በየትኛውም ቦታ ብትሄድ ወሃብያ ነው የሚገልህም ወሃብያ ነው ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ ህዝብ ስና ወልጀማ እኛን ይገለናል። እኛን ከጨረሰ በኋላ አገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ውሀብ እያገዳይ ነው ዛሬም ነገር ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን እንነግራችኋለን። መልካም እንደሰማችሁት ነው እንግዲህ የዋብያና አባሾች አላህ የተለያየ ነው። የዋብዮች አላህ ተገጣጥሞ እንኳን አሻንጉሊት መሆን ነው። ባለፈው ሌላኛው ስታዝ ደግሞ የዋብያዎችን አላህ ገባ እንኳን ብናወጣው የሚገዛን የለም በጣም ባሪያ ነው ብለን ልንሽጠው እዘነው ብንወጣ እንኳን ዋብዮችን አላ በጣም አስቀያሚ ከመሆኑ የተነሳ ሁለት ቀኝ እጅ ያለው በት ብቻ አንድ ያለው ብቻ የሆነ እንንገጣጥመው ብንል እንኳን ቅርጹ ለባሪያ እንኳን ከባሪያ እንኳን አወዳድረን እንሽጥ ብንል ሚገዛን የለም እንኳን ልናመልከው ብሏል። እና ውሸታሞች፣ ገዳዮች፣ አጭበርባሪዎች ዋብዮች ናቸው። ቲክቶክን የተቆጣጠሩት ሀሰተኛ ውስታዞች ዘጠና በመቶ ዋብዬዎቹ ናቸው። ይሄንን ሁላችሁ እንድታውቁት ይገባል ማለት ነው። ላይቭ ላይ ነን አሁን፣ ብቅ በሉ።